ዳኒ ለሶሲ እውነቱን ነገራት። ሀይሜ የተከበረች ሴት ናት፣ አንቺ እንደምታስቢያት አይደለም ብሎ ስለ ሀይሜ መሰከረ ማለት ነው። ብሩክና ሀይሚ እንግዲህ ዛሬ አልመጡም ማለት ነው። ባለመምጣታቸውን አልከፋኝም የምር ማለት ነው። ከሚጨቃጨቁትስ እንኳንም ቀሩ። እስኪ ዛሬ ናስበውበት ነገ እንኳን ታርቀው ሊመጡ ይችላሉ። በአዲስ ነገር ሊመጡ ይችላሉ። የምር ማለት ነው። እና እንግዲህ ዛሬ እንትና መጥቷል ማለት ነው። ዳኒ ዳኒ እንግዲህ ሶሲናን ጠርቶ ትናንትና በተፈጠረውና ባለፈው ቤት ውስጥ ሀይሚ ሄዳ ሳለ እንደዛ እቃ ሰባብራ ነበር፣ ሶሲና ዛሬ ጥያቄ ጠይቋታል ማለት ነው። ዳኒ እንግዲህ ስለ ሀይሚ መስክሯል ማለት ነው። ሀይሚ አገሩ ነው የሚመሰክርላት። ዋው ሀይሜ የተከበረች ሴት ነች። እኔና እሷ ሶፋ ላይ ቁጭ ብለን ነው የመጣ የመጣሽው በእንደዚህ አይነት ቦታ የምትገኝ ሴት አይደለችም ብሎ እንግዲህ በሚገርም ሁኔታ ገልጿታል ማለት ነው ዳኒ ሀይሚ እንግዲህ ሚዲዮ ሀይሚ ሀይሚ ሀይሚ ነው የሚልና በስማሜ፣ ሰው መውደድ ይስጣችሁ ማለት እኮ እንዲህ ነው የምር ማለት ነው። ሀይሚ እንግዲህ የእኛ ሙሉ ሴት ማለት ነው እና እንግዲህ ሶሲናን ጠይቋታል። ለመንገፈት ተርሻት በቃ ማለት በግልጽ ነው የጠየቃት። በግልጽ ስላችሁ ስሬስ ነው የጠየቃት። በቃ ባለፈው መተሽ እንደዚያ ማድረግሽም ልክ አይደለም፣ ትናንትና እንደዚያ መገፍተርሽም ልክ አይደለም እና ደግሞ እኔ ሀይሚን በቃ እንደዚህ ማደርጋት ያኔ ማከብራት ምንም ብላት በሌላ መንገድ አትውሰዱብኝ ምናምን ብለን ማለት ነው እና ስለዚህ ሀይሚዬ ቆንጆና አስተዋይ ጨዋ ጨዋ የሆነች ሴት መሆኗን አገር ይመሰክርላታል ማለት ነው። እንግዲህ ብሩክ ደግሞ ቪዲዮውን ሼር አድርጎታል። ከህይወታችን ውጣለን ብለዋል ማለት ነው፣ ዳኒን ማለት ነው። ሀይሚ ደግሞ ሀይሚ ደግሞ ማለት ነው፣ ምን ብትል ጥሩ ነው? በቃ ተዋቸው፣ ተዋቸው። ሆ ሀይሚ ተይ፣ ተይ፣ ተይ፣ አልተመቸሽኝም ማለት ነው። ዛሬ ሼር ያረግሽው አልተመቸሽኝም። ተይ፣ የምር ማለት ነው። ሀይሚ ከዚህ በኋላ ከዚህ በኋላ የፈለገ ነገር ቢሆን ከዳኒ ጋር መምጣት የለብሽም፣ ዳኔን ማግኘት የለብሽም። በቃ ሀይሚ ከፈለግሽ ከብሩ ጋር ከታረቃችሁ በኋላ በሌላ ጊዜ የሆነ የምስጋና ቪዲዮ ወይም ደግሞ የእርቅ ቪዲዮ ወይም ደግሞ በቃ የሆነ ሀሳብሽን መናገር የምትፈልጊውን ነገር በሌላ ጊዜ ማድረግ ትችያለሽ ከዳኒ ጋር ማለት ነው። ያ ማለት በቃ አንድ ቪዲዮ መስራት ከፈለግሽ ከዚህ በኋላ ግን ሀይሚ ከብሩ ጋ በሰላም እንደ ድሮው በፍቅር በሰላም መኖር እፈልጋለሁ ካልሽ ሀይሜ ማለት ነው። የምሬን ነው የስሬት ነው የምናገረው። ሽር አድርጋ ይቻታለሁ እና ተዋቸው እነሱን ስትል ማለት ነው። ያ ማለት ሶሲና ብሩክን ማለት ነው። እና በቃ በሰላም ከብሩክ ጋ መቀጠል ስላለብሽ ከዳኒ ድርሽ ማለት የለብሽም ሀይሜ ማለት ነው። ታውቃለች እኮ እያወቀች እኮ ነው ሀይሜ እንድምትል በቃ ማለት ማቃጠል የምትፈልገው ሰው አለ እንግዲህ፣ በጣም ብዙ የሚሰድቧት ስላሉ ለእነሱ መሰለኝ። እና በተለይ ሰሞኑን ደግሞ አዲስ አለ አዲስ ነገር ማለት ነው ሰላሳ ሁለቶቹ የሚባለው እና በጣም ነው የሚያስገኝ ይሄ ደግሞ። እና ሀይሚ እባክሽን ከዚህ በኋላ የምሬን ነው ምላችሁ የምሬን ማለት ነው። ሀይሚ በግድ ስደቡኝ አትበኝ የምር ማለት ነው። ብዙ ሰው አሁን አስተያየት እየሰጣን ነው፣ በጣም በጣም ማለት ነው። ስለዚህ ሀይሚ ከዚህ በኋላ በቃ ይበቃል። ነገሩ ከዳኔ ጋር ያለሽን ነገር ማቆም አለብሽ። እኛ ኦዲዬንስ ሳንሆን ብሩክም ትናንት ነግሮሻል በስነ ስርዓት፣ በቃ ስነ ስርዓት ይኑርሽ፣ ከዳኔ ጋር ያለሽን ነገር አቆሚ ብሎሻል ማለት ነው። እንዴት ነው አንቺ ከዳኔ ጋር ሆነሽ ከብሩ ጋር መሆን የምትችው? የፈለገ ነገር ቪዲዮም ቢሆን በቃ ሀይሚ ይቅርብሽ፣ የምሬን ማለት ነው። ስሬት ነው የምናገረው እንዴ። ብሩክም ከሶሲ ጋር ሆነህ ሀይሚን ከዳኒ ራቂ እንዴት ነው ከሶሲ ጋር ቪዲዮ እየመጣህ መሰራ ከሆነ ሀይሚም ከዳኒ ጋር እየመጣሽ ቪዲዮ መሰሪ ከሆነ፣ ከዛ ሁለታችን ተበጠበጥነ ብትሉ ኦዲየንስ ምን ይሁን? ኦዲየንስ የመጨረሻ በቃ ስልችት ብሏል። ስልችት ማለት ነው እንዴ ረፍት ራሱ ያስፈልጋል ለኦዲየንስ ማለት ነው። በጣም ስንት ሚሊየን ሁለት ሚሊየን ቡራ ሁለት ሚሊየን ሁለት መቶ ሺህ ሰው ማለት ነው ሁለት መቶ ሺህ በላይ ሰው ቡራ አለ ሀይሚ ጋር ሁለት በቃ ወደ አንድ ሚሊየን ልትዳረሱ ነው የምር ማለት ነው እና ስለዚህ አራት መቶ ምናምን ሺህ ህዝብ ተከታይ እያላችሁ ለዚህ ሰው እኮ የተወሰነ ሰው ብቻ ነው ለእናንተን የማይወዳችሁ የሆነ አስተያየት የሚሰጣችሁና፣ ስለዚህ አብዛኛው ሰው ለእናንተ የሚጨነቅ ነው። የብር ማለት ነው። በጣም እንደ እናቱ ነው የሚመክሩ። የምሬን እንደ እናቱ ነው የሚመክሩ፣ እንደ ታናሹ ነው የሚመክሩ፣ እንደ እህቶ ነው፣ እንደ ወንድም ሆኖ የሚመክሩ። በጣም የጨረቃ ቤተሰቦች፣ ልዩና እንቁ የሆኑ ቤተሰቦች የቦራና የሀይሚ አሉ። ታዲያ በጣም እስከ ዛሬ ድረስ ሁለት ሳምንት ታግሰዋችኋል። አሁን ታርቃችሁ ደግሞ በቃ ለጨረቃ ፋሚሊዎች እረፍት መስጠትና በቃ ማስደስት አለባችሁ። ሁሌ ጭቅጭቅ በጣም ይሰለቻል፣ በጣም ማለት ነው። ብሩክ ሀይሚም ቢሆን ስለዚህ ሀይሜ በቃ ከዚህ በኋላ ከዳኒ ጋ መሄድ የለብሽም ከዳኒ ጋ በፍጹም መገናኘት የለብሽም። ሀይሜ ማለት ነው የምሬን ማለት ነው። ብሩክ በቃ ማለት ባለፈውም አያገባኝም ብሏል፣ ስለ ሁለቱ አሁንም፣ ዛሬ ዳኒን ከህይወታችን ይውጣልን ብሎ ነው ሼር ያደረገው። ሀይሚ ግን ታዋቸው እነሱን ስትል፣ ጥቅላላ ኮመንቱ ብታዩት በቃ አስተያየት ነው ለሀይሚ ማለት ነው። ስለዚህ ሀይሚ ታይ ታይ፣ የምር ማለት ነው በቃ ማለት ከዚህ በላይ አንቺም መበሳጨት የለብሽም በቃ ቡርሃንም እንደዚህ ያልሆነ ልክ ውስጥ በቃ መግባት የለበትም ስለዚህ ወደ ራስሽ ተመለሽ ሀይሚ ማለት ነው። ይበቃል ነገሩ ይበቃል። ብሩክም እንግዲህ እስኪ አንተ ተሸነፍ፣ ሁሌ ነው የምለው እኔ ዛሬም ቪዲዮ ሰርች ያለው እስኪ አንተ ተሸነፍ። ቡራችን በቃ የምር ቡራ ማለት ነው በጣም ሰው አክባሪ ነው ከሚባለው በላይ ማለት ነው። በጣም የሚገርመኝ ነገር ደግሞ ከብሩክ ማለት ነው በቃ ከሀይሚ ጋር ቪዲዮ ሲሰሩ አሁን ትናንትም በቀደሙም እንደዚህ ተው ሲተር በቃ ቁጭ ብሎ አይቷት ወይም ዞር ብሎ አይቶ ነው የሚሄደው፣ እና ይሄ ነገር እኔ በጣም ያሳዝነኛል ማለት ነው። ቡራ በጣም ሰው ያከብራል እውነት ለመናገር በጣም ማለት ነው። እንግዲህ ከፕራንኩ ውጭ በሪል ነው የምናገረው። እኔ በሪል በማንነቱ ቡራ በጣም ሰው ያከብራል። ሀይሚም ሰው ታከብራለች። በቃ ሁለቱ ምርጥ ናቸው። ተገናኝተዋል። ታዲያ ለራሳቸው አልሆን ነው ያሉ የምር ማለት ነው። ስለዚህ ብሩክ እስኪ አንተ ተሸነፍ። ይቅርታ ጠይቀሃታል፣ ካንዴም ብዙ ጊዜ ይሄን ይቅርታ እስኪ በመልካም ነገር ደስ በሚል ነገር በቃ በሰርፕራይዝ የሚሆን በቃ አንተን ደስ ባለ ነገር ብቻ ሁለታችሁን በሚያቀራርብ ነገር ይቅርታውን ብታደርገው ደስ ይለናል፣ ብሩክ ማለት ነው። ምክንያቱም ከሀይሚ በጣም ብዙ እንዴት ነው እልክ ይኖራል፣ ከአንተም እልክ ይኖራል። አንዱ ካልተሸነፈ ከባድ ነው። አሁን በቃ ዛሬ ካልመጡ ዛሬ ስላልመጡን ደስ ብሎኛል፣ የምር ማለት ነው ከሚጨቃጨቁት አረ ዛሬ አርፈው ምናልባት ያስበውበት ነገር ወይ በፍፄ ቤት ፍፄ ወይ ሊያስታርቃቸው ይችላል። በፍፄ ቤት ነገ ሊመጡ ይችላሉ። ፍፄ ደግሞ በቃ በጣም እየጠበቃቸው ነው ያለ ማለት ሁለቱ እስከሚጭንትን ጭቅጭቃቸውን ጨርሰው በቃ እሱ በጣም እየለፋ ነው። ባለፈውም ብሏል ፍፄ ማለት ነው። ስለዚህ ፍፄ ሊያስታርቃቸው ይችላል። የጨረቃ ቤተሰቦች ምንም ተስፋ እንዳይቆርጡ ምንም ቢሆን ማለት ነው። ሀይሚና ቡራ እኮ በቃ ሞር ይተዋወቃሉ ሞር ማለት ነው እንደው እንደዚህ ልክ ውስጥ ገብተው እኛን ሁላ ጨለሉን እንጂ ቆይሻውን ተለያይተናል፣ ተለያይተናል የምትሉት አሁን ተለያይታችሁ መኖር ትችላላችሁ። ሀይሚ ትችያለሽ፣ ቡራ ናትሽ መኖር ትችያለሽ። ሀይሜ የምሬ ነው የምናገረው፣ አፍቃሪ ነሽ። ብሩክስ እንዲ አሁን ያለ ሀይሚ ይሆንልሃል? ታሪህን እያወቃችሁ ለምንድን ነው? ለእኛ ስም አታስቡልን። እንደኛም እኮ ይጨንቀናል።